ሲዲ ብኮ ሰው ልጅን እንዲማጣን ክር ታቃላችሁ። በጣም ነው እኮ የሚያጠናክረው በቃ ደፋር ጀግና እንዲሆን ያደርጋል። ገባችሁ? ማድረግ የማይፈልግ ነገር ራሱ ያደርጋል ነው ሲደቡኝ፣ እኔም ደግሞ ቀጥላለሁ። አስመሳይነት እያላችሁ ነው ስ ኦኬ፣ እኔ አስመሳይ ነኝ ይሁን እላችሁ። እኔ አዎ፣ ሀቁ ነው የተናገርኩት። ሀቁን የሚያወራው ሰው ነው ወዱ ማለት በነገራችን ላይ ታንቅሽ ሙቺ ባክሽ አንቺ ባየ ቦታ ላይ ስለለጠፍ ሄደ ለምንም ነገር የሚሆነው ገባሽ። ሄደ ምንም ነገር ምንም ማርግ ምንም ብሌስ ጻፊ አንቺ ደስ ይላል። እግዚአብሔር ያለ ነው የሚሆነው። እየመረርሽን ዋጪ ገባሽ። አው ቤተሰቦች ይበልጣል ብያለሁ። እናቴ ከማን ይባላል ይበልጣል ብያለሁ። ማክበር አለበት ብያለሁ እንጂ ምን አልኩኝ? ዘደብኩን እንደ ቅድ በጣም ብዙ ሰዎች እኮ በጣም ኤረር አላችሁ። ችግራችሁ አልገባኝም እኔ አዎ እኔ ለፍቅረኛ እና ለቤተሰቦች የሚሰጠው ቦታ ልዩነት አለ እያልኳችሁ እኮ ነው። ለቤተሰቦች አብዛኛ ትልቅ ቦታ ሰጣለሁ። እኔ ምንድን ነው የምትሉት? ዋሻው እንዴ! ለቤተሰቦችም ለሁሉም ነገር ማለት ልክ አለ ነው እያልኳለሁ ትኝ አዎ የፍቅረኛ እናት ምናልባት አልባት ዛሬ የተዋወቅኩት ማለት በልጁ የእሷ ልጅ በኩል ነው የተዋወቅኳት። አደ ምናልባት በልጁ በኩል ልጁን የእሷ ልጅ ጋር ሲላለው ነው እኔ ያቀረበች ማለት የቀረበችኝ ያወቀችኝ፣ የወደዳችኝ አደ። እና ጌ ከልጁ ጋር የሆነ ነገር ሆኖ ቢጣላ እቺ የፍቅረኛ እናት ከኔ ጋ ትሆናለች። አቶኔ ሙኮ ሀቁ ነው የተናገርኩሽ። ታንቀሽ ሞቲ ባክሽ፣ የምር እኮ ነው ባናታችሁ ተተከሉ እያልኳችሁ እኮ ነው። ኦኬ እንደምንድነው? ሀቁን ተናገሩ እንጂ እኔ ምን አልኩ? እኔ ተለያዩ፣ ምን እንደ እንደዚህ ሆኖ ያልኩት አላልኩም፣ አላልኩም። እኔ ምድረበሽ ቃጣሞች ሲጀምር ነ አንዳንድ ሰዎች እንደዚህ የምትኖኑ ቤተሰቦችን ጥላችሁ ለሰው የምትኖሩ ሰዎች ስለሆናችሁ እኮ ነው። እኔ ደግሞ ምንም ምንም አይመስለኝ እያልኳችሁ እኮ ነው። ሀቁ ነው የተናገርኩት። አዎ ቤተሰቤ ከነ ጥፋቴ ከእግዚአብሔር በታች ያኖሩኛል።

አረ፣ ወይኔ ይኸውልሽ፣ እኔ አንድ የፍቅረኛ ኖረኝ ልበለ ወይም ፍቅረኛ አለኝ። ይሄ የፍቅረኛ እናትን በጣም ወዳታለሁ፣ በጣም ማከብራታለሁ። ካሷ ታላቅ ሲባል እኔ አልወድም። በቃ በጣም እኔ እንጂ እራባሻለሁ። ልበላቸው እንገባቸው አይደል? እኔና ያው ለምሳሌ የእሷ ልጅ ያው እኔ ፍቅረኛን እናት የሚያስታወቁ እኔ የሚያወቁት ልጅ እኮ ነው። ገባችሁ አይደ በሱ በኩል ነው። እኔ የሱ እናቱን ማቁ አደ ሶ ሲደዚህ ለምሳሌ እኔ እና ሱ ተጣላን፣ እንዲ በላችሁ ከሱ ጋር የሆነ ነገር ሆኖ ተለያየን፣ እንዲ በላችሁ እና የሱ እናት ከኔ ጋር ግንኙነት ይኖራታል።

እንደ ሰው ዘንድሮ አባዳ እውነቱን የሚናገር ሰውን እኮ ዝም በላ፣ አትናገር አላችሁስ? አረ እኔ ደግሞ ከመናገር ወዲ ያላል ልጅ ቃልቻ ተደለም። እኔ ሀቁን ነው የተናገርኩት። ኦ ማይ ጋድ። አንድ ጥያቄ፣ ፍቅረኛ አንቺ እናትን እሽ እናትሽ እናትን ወደች ? ለእናትሽ ደግሞ ጊዜ ሰዓት ሰጪ ሁሉ ጊዜም የሱ እናት የምትዩ ከሆነ ነገ ከሱ ጋር የሆነ ነገር ሆኖ ብትጣሉ ከእናቱ ጋር ግንኙነት ይኖራሻል አይኖርሽም? ይኖራሻል ወይ አይኖርሽም? እና ከሱ ጋር ኮ የተዋወቁሽ ማንም፣ አሁንም በሱ በኩል የተዋወቁሽ ሰዎች ሁሉ አንቺ ጋር ሊኖር አይችልም ሊኖር እናት ግን ሁሌም በቃ አይዞሽ ልጅ ያለሁልሽ፣ እያለች ነው የምታኖረኝ። እስኪ አገባ ድረስ አገብቼ ራሱ ከኔ ጋ ከኔ አትርቅም ከኔ አይኖን አታነሳም። እናት እናት ነች። ኦኬ፣ እየመረርሽን ዋጪ። ምንም ማድረግ አይቻልም። እንግዲህ ገባሽ አይደ? ነገ ወላሹ ዛሬ ክብር ቢሰጡ ዛሬ ከማማራት ነገም። ዛሬ ያከበረው ሰው ነገም ያከብራል። ምክንያቱም ሪቀን ስንኖር ማለት ነው። እንደዚህ ነው ያልኩሽ፣ እየመረርሽን ዋጭ ያልኩሽ እኮ ነው ሴትዮ። ማንሽም ቢት ኮሜንት አትሽለጥለጡ። ብዙ ሰዎች እያወራችሁ ነው። እግዚአብሔር ነው ኢኔም የሚሰማ ሰው አይደለም። በዚህው እግዚአብሔር የተመቻቹት ነገር ጻፉ፣ ይመቻቹ እግዚአብሔር። ኢኔ ደግሞ በቃ ደስ ነው ማለት አቦ፣ ይመቻቹ እግዚአብሔር። ሄዱበት ሄደበታሉ ምን ምን እንዴ አላበዛችሁም እንዴ? ጉድ እኮ እኮ ነው። ለማንኛውም ውዶች የሰላም እንዴት ናቸው? ላኑ አለው እግዚአብሔር ይመስገን። የሚያቃጥል ነገር ካለ ወተት እየጠጣችሁ፣ ቀዝቃዛ ነገር እየወሰዳችሁ፣ ቢዲዮን እየሰማችሁ አግዙኝ ይላችኋለሁ። ቤትን ሰብስክራይብ በማድረግ ቢዲዮን ላይክ በማድረግ እያዳመጣችሁ መልካም መልካም ነገር ነው፣ ጥሩ ጥሩ ነገር ነው በቲክታክ

እና ይመቻችሁ። በጣም ነው የምትመቹኝ። ኮሜንታችሁ ደግሞ በጣም ነው የሚያዝናናኝ። እና ይመቻችሁ። ለማናኛው ወተት እየሰጣችኝ ነው፣ በግም እየሰጣችሁ በጋሪ እጄ በላሁ። ምን ችግር አለ? ወተትም ደግሞ ይጠጣሉ። ቅቤም ስጡኝ ከቻላችሁ። ይመቻችሁ። እሺ፣ ቪዲዮን ጨርሳችሁ ሲሞ ለማናኛው እየሳቃችሁ ወይም በዚው ነገር ውስጥ ምክር ካለ ውሰዱ፣ ከሌለ ታንቀሽ ሞች ምንም ማድረግ አልችልም። ይመቻችሁ። ቪዲዮን ለማመን ላይክ ማድረግ እንዳይረሳ፣ ፎሎም ማለቴ ሰብስክራይብ ማድረግም እንዳይረሳ። ባይ።